በስተ መጨረሻም ጽዮን ማስታወስ ቻለች። ነገር ግን ማስታወሷን ለማንም ሰው መናገር አልፈለገችም። ያፌት እንግዲህ ኤፍራታን በፍርድ ቤት አግብቶ አስፈርሟት ነበረ። እነናታን ሰርጉን ለማሰረዝ ቢሞክሩም ነገር ግን አንድ እርምጃ ያፌት ቀድሟቸው ነበር። ሰላም ሰላም፣ ውድና የተከበራቸው የቻናል ቤተሰቦች እንዴት ናቸው? ደህና ናቸው። ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ጎናችሁ ሰብስክራይብ በማድረግ ቤተሰቡ ኑ። ዛሬ እንግዲህ ሐረግ ድራማ ክፍል ሰባ ሶስት ኔ መጥቻለኝ። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳባችሁን ጻፉልኝ። እንግዲህ በባለፈው ክፍል ናታንና ቤዛ እንዲሁም ደግሞ ቢኒያም ሆነው የያፌትን እና የኤፍራታን ሰርግ ለማስተጓጎል ወይም ደግሞ ለማስቆም ሙከራ አድርገው ነበረ። እሱም ደግሞ እንግዲህ ያፌትን የእንቅልፍ መድኃኒት ሰጥቶ ሰርጉን እሱ በሰረገው ድል ያለ ሰርግ በሰረገበት ኤፍራታን ለማግባት ነበር ያሰበው ናታን። ነገር ግን እንዳሰቡት ሊሆንላቸው አልቻለም። አይታችሁ ከሆነ በ በዘመዱ እንግዲህ መድኃኒት እንዲሰጠው በውሃ ጨምረው ሰጥተውት ነበር። እሱም ደግሞ በጣም እየተጨነቀ ባለ ሰዓት እንግዲህ የሰው ብዛት መጨናነቅ ስለማይወድ ያፌት ያን ውሃ እንዲጠጣ ካደረገው በኋላ ልክ ለኤፍዬ ቀለበት ሊያስርላት ሲል ወድቆ ነበር፣ እያለቀው ማለት ነው። ዛሬ ደግሞ እንግዲህ ኤፍራታና ናታን ይጋባሉ ብለን ሁላችንም ትልቅ ተስፋ አድሮብን ነበር። ነገር ግን ያልተጠበቀ ነገር ነው የሆነው። ምክንያቱም ያፌት ከነሱ እቅድ አንድ እርምጃ አልፏቸው ነበረ። እንግዲህ ኤፍራታ ምንድን ነው ያደረጋችሁት? ብላ ስጠይቃቸው እነሱም ደግሞ አሁን ማድረግ ያለብንን ነገር ነው ያደረግነን። የኔ ጨረቃ፣ ሚስጥረኛዬ፣ አሁን የምንፈልገው ሰዓት ላይ ነው ያለ ነው። ስለዚህ ያፌት ሊያገባሽ ቢሞክርም፣ ነገር ግን እኔ ያለሁ መቼም ቢሆን አልፈቅድለትም። ስለዚህ እሱ በደገሰው ሰርግ እኔ እና አንቺ እንጋባለን። ከተጋባም በኋላ ደግሞ ከሀገር መውጣት ካለብንም አንቺ ጋር ከሆንኩኝ የትም መሄድ እችላለሁ ብሎ ነገራት። ኤፉ ደግሞ ይሄን አስቦ ነበር። እናንተ ትልቅ ስህተትን የሰራችሁት ይህማ ሊሆን አይችልም ብላ ነገረችው። ናታን በጣም ደነገጠና ጮኸ። ቆያንቺ ልጅ የምን ምን እንዳደረግልሽ ነው የምትፈልጊው? ከዚህ በላይ የምን ምን ላድርግ? ሰርግሽን እኮ ለማስቆም ሞከርኩኝ። እሺ ምንድን ነው የምትፈልጊው? ብሎ ሲጮህባት፣ እሷም ደግሞ ከዚህ በፊት በፍርድ ቤት ሄዶ እንዳስፈረማት ና በናታን አስፈራርቷት ያስፈረማትን በቪዲዮ ቀርጾ ከፈለግኩኝ አሁን ናታንን ማስገደልም ሆነ ማሳሰር እችላለሁ። ስለዚህ እኔ የሰርጉ ለታ መፈራረም አልፈልግም። ቅድሚያ በፍርድ ቤት መፈራረም እፈልጋለሁ። የሆነ ተንኮል ካላሰብሽ በስተቀር ይህንን ወረቀት ደን መፈራረም ይኖርብናል ብሎ አስገድዶ ያስፈረማትን፣ እንዲሁም ደግሞ ባንድ እና በውድ ወንድሟ በዳጌ አስፈራርቷት ሄዳ ፍርድ ቤት እንድትፈራረም አድርጓት ነበረ። እንግዲ ያፌት ከነሱ ቀድሞ ያስባል በጣም ብልጥ ስለሆነ ከነሱ ካሰቡት አንድ እርምጃ ቀድሟቸው ሄዶ ነበረ። ከዛም በኋላ የተፈጠረውን ነገር አስረዳቻቸው፣ ያው ግልጥ አድርጋ በምን ምክንያት ሊያገባት እንደቻለባት ነግራቸውም፣ በናታንና በዳግም አስፈራቶ እንዳስፈረማትና ከአሁን በኋላ የሱ ሚስት እንደሆነች ነገረቻቸው። እንግዲህ ቤዛ ሰርጉን ለማስቆም የቻለችውን ነገር ሁሉ ከናታን ጋር አድርጋለች ነገር ግን ሊሳካላት ባለመቻሏ በጣም አዝናለች። ምክንያቱም የኤፍራታንና የናታንን ደስታ መመለስ ትፈልግ ነበር። የቤዛ እንደዚህ መቀየር በጣም ያስገርማል፣ ያስደንቃል። ያ እስር ቤት ለሷ ትምህርት ሆኗት ነበረ። ደስ ይላል። እንደዚህ የሰው ልጅ እንደዚ አይነት አጋጣሚዎች ሲያገኝ ራሱን ተምሮ በመለወጡ በጣም ያስደስታል። እና ቤዛም ደግሞ ያንን ነገር እያደረገች ነው እንግዲህ የመጡበት ነገር ሳይሳካላቸው ቀርቶ ከቤት ወጥተው ወደ ቤታቸው ይመለሳሉ። ገኒም ደግሞ በተፈጠረው ነገር ተናዳ እንዴት እንደት ታደርጋላችሁ? እንዴት እንደዚህ የጅል ጨዋታ ታደርጋላችሁ? አንት ታውቅ ነበር እያለች ዳግም ትቆጣዋለች። ዳግም ደግሞ ምንም ነገር እንደማያውቅ ና ሁሉን ነገር ያወቀው አንቺ ጋር አንቺ ጋር ነው እኮ እኔ ምንም ነገር አላውቅም ነበር የወደፊት እቅዳቸው ራሱ ምን እንደሆነ አላውቅም፣ የማየ ተረጋጊ ይላታል። ግንም ደግሞ ሲጀመር እየሰሩት የልጅ ጨዋታ ነው። ይሄ ጨካኝና አረመኔ ሰውዬ በዚህ መንገድ እሱ ማስቆም አይቻልም። ስለዚህ ከሱ ቀድሞ ወደፊትም ለሚያደርጉት ነገር ራሱ ጥንቃቄ ማድረግ ነበረባቸው እና በበሰለ አእምሮ ማሰብ ነበረባቸው። እነሱ ግን የልጅ ጨዋታ ተጫውተዋል። ለነገሩ ዛሬ ሰርጉ በመቅረቱ በጣም ደስ ይላል። ይሄ አረመኔ ለልጅ አይገባትም፣ ይሄ ጨካኝ ክፉ እያለችም ስትል ነበር። ነገር ግን ያላወቀችው ነገር ቢኖር ያፌት እንግዲህ ቀድሞ ሰማንያ እንዳሰራት እና ኤፍራታን ሚስቱ እንዳደረጋት አልገባትም ነበር። ከዛም በኋላ ቢንያም መጣና በጣም አዝኖና ተበሳጭቶ ተናዶ ነበረ። ከዛም በኋላ ቆይ ምን ተፈጥሮ ነው ብለው ጠየቁት፣ ዳግምና ገነት። ቢንያምም ደግሞ ሰራልን ይሄ ውሻ አንድ እርምጃ ቀድሞናል። እኛ ኮ እንደዚህ ይሆናል ብለን አልጠበቅም ነበር። ጥሩ መንገድ ነበር ሄድ ነው። ነገር ግን በዚህ መንገድ ይቀድመናል ብለን አላሰብንም ነበር። እኛ ሳናስበው ሄዶ ኤፍራታን በፍርድ ቤት ሚስቱ አድርጓታል። ወረቀት አስፈርሟታል። ስለዚህ እኛ ምንም ልናደርጋቸኋንም ጥሩ ኩየርን ነበር እያለ ሲናደር ነበር። የተፈጠረባቸው ነገር ለነሱ አስደንጋጭ ነበር። በተለይ ደግሞ ለናታን፣ ናታን በጣም ተስፋ ቆርጦ ልቡ ተሰብሯል። የመጨረሻ ፂዮን እንግዲህ በስተመጨረሻም ራሷን ስታ ሲያንቀጠቅጣት ይዘው ቢያስገባትም ነገር ግን በስተ መጨረሻውም ጽዮን ሁሉንም ነገር ማስታወስ ቻለች። በኤፍራታ ጋር ኤፍራታን ያደረገቻትን ነገር ክፉ ነገር የተናገረችባትን ስታስታውሺ ጸጽትሻል ታይ እንደዛ ትናገር እያለችባት ሁሉንም ነገር እያንዳንዷን ነገር አስታወሰች። በጣም ደስ ይላል ጽዮን በማስታወሷ በጣም ደስ ይላል እውነት ለመናገር ዛሬ ላይ ስህተቷን አውቃ ኤፍራታን ይቅርታ መጠየቅ ትፈልጋለች። ነገር ግን ኤፍራታን አይኗን የምታይበት ድፍረቱ የለኝም እያለችም ስታለቅስ ነበር። ከዛም በኋላ እንደ ምንነሽ ነው እያሉ ቤጠይቋትም እሷም ደግሞ የሆነችውንና ያስታወሰችውን ሳትናገር ወደ ኤፍራታ ክፍል ሄዳ መተኛት እንደምትፈልግ ነገረቻቸው። ናታንም ደግሞ ቤዛን መጠጥ ስጭኝ አላት። እንግዲህ ሉሊትም ደግሞ መጠጥ የሰነፎች መሸሸጊያ ነው፣ ስለዚህ መጠጥ አትጠጣ፣ እውነቱን ተጋፈጥ ስትለው ነበረ። ከዛም በኋላ እንግዲህ ፂዮን ሁሉም ነገር ስላስታወሰች የሰነፎች መደበቂያ አልሽ አደለ? እሱን አሳይሻለሁ፣ እንዴት ሰነፎች እንደሚደበቁበት እሰራልሻለሁ አልሻለሁ እያለች በውስጧ እያጉረመረመች ነበረ። ከዛም በኋላ እንግዲህ ናታን ሄዶ እየጠጣ ተኝቶ ነበረ። ቤዛ ናታን ናቱ፣ ናቱ ተነስ፣ እባክህን ከእውነታው ለመደበቅ አትሞክር፣ እውነታውን ፊት ለፊት ተጋፈጥ እያለች ቀሰቀሰችው። ናታንም ደግሞ በዚህ ታይ እንጂ የትኛውን እውነት ነው የምጋፈጠው? እኔ ተስፋ ቆርጫ አለውኝ። እዚች ምድር ላይ ጥሩ ሰዎች አይኖሩባትም እያስመሰሉ ነው እንጂ እኛ ለሰዎች ደስታ ብለን ደስታችን አተን ለእነሱ እየኖርን እነሱ ደግሞ የእኛን የሆነን ደስታ ሁሉ ይነፍጉናል። ስለዚህ ይችን ምድር የሚኖርባት አስመሳይ ሰው ብቻ ነው እኔ ደግሞ ለዛ አልታደልኩም ይላታል ቤዛም ደግሞ ይሄ እኮ መታደል አይደለም እንደውም እዚሽ ምድር ላይ በጣም እድለኛ አንተ ነህ አሁን ላይ እኮ ልክ እንዳንተ አይነት ባህሪ ያለው ሰው ማግኘት በጣም ከባድ ነው ስለዚህ አንተ ነህ እድለኛ እንጂ አስመሳይ ሰው በፍጹም እድለኛ ሊባል አይችልም ብላ ታረጋገዋለች እንግዲህ ናታንም በቤዛ ንግግር በጣም ተገርሞ እያያት ነበረ ከዛም በኋላ እኔ ያለምንም አንቺ ነሽ እንደዚህ የተናገርሽው ነው ወይስ ደግሞ እየቀለር ሽቤ ነው አላት። ቤዛም ደግሞ አይናቱ እመነኝ፣ እኔ እየቀለርኩኝ አይደለም። እዛ እስር ቤት ባለው ሰዓት የተማርኩትን አንድ ታሪክ ልንገር ብላ ተስፋ ሰጭ ነገር ነገረችው። እሱም ደግሞ በምትናገረው ነገር ሁሉ ተገረመ። እንግዲህ ቤዝ እንግዲህ በዚህ ልክ ትቀየራለች እና ሰው ትሆናለች ብሎ አልጠበቀም ነበር። ለነገሩ እኛም አልጠበቅንም። በአንዴ እንደዚህ የሷ መቀየር እኛንም አስገርሞናል ሆናል እና በጣም ደስ ይላል። አሁን ላይ ብቸኛ ከመሆኗ ምክንያት ሁሉን ነገር አስተውላ ልክ እንደ ሰው ማሰብ ጀምራለች። ቤዛ ቤዛ ወደ ጥሩነት ስትቀየር መልኳ ራሱ ውበቷ ጨመረ። በጣም ደስ ይላል እና ናታንን ጠንካራ ሆኖ ሁሉን ነገር ወደፊት መጋፈጥ እንዳለበት ነገረችው። ናተው ናቱ ወደፊት የሚያቀርገው ነገር ካለ ነገረኝ፣ እኔ ላግዝ እችላለሁ ብላ ቃል ገባችለት። ጽዮንም እንግዲህ ሁሉን ነገር ስላስታወሰች በኤፍራታ ላይ እያደረገችውን ነገር እያሰበች በጣም አለቀሰች። አንቺ ኮ ያውሻ ያ የተረገመ ጨካኝ አንቺን በሆነ ነገር አስፈራርቶች ነው እንጂ ወደሽ እንደማታገቢ እርግጠኛ ነኝ። አሁን ግን እንዴት ነው አይነሽን ማየው? እያለችም በሰራችው ነገር ሁሉ ተጸጽታ እያለቀሰች ነበረ። ከዛም በኋላ ስታለቀስ ሉሌት መታ እንዴ አጅሪት ደግሞ እዚህ ቁጭ ብለሽ እያለቅሽ ነው እንደምን ሆነሽ ነው ብላ ስጠይቃት፣ ትኩር ብላ ታየት አለች። ትኩር ብላ ስታየት እዛ መታጠቢያ ክፍል ውስጥ ገብታ አቅቃሽ ታየጣለቻትን እና ይህ ሁሉ ነገር የደረሰባት በእሷ ምክንያት እንደሆነ ስታውቅ፣ ፈጠጥ ብላ አየቻት። ከዛም በኋላ ሉሊት በጣም ፈርታ ነበር፣ እየተንቀጠቀጠች ምን ሆነሽ ነው ለምንድነው እንደዚህ የምታይኝ እያለ ስጠይቃት፣ ምንም መልስ ሳሰጣት ካልጋው ላይ ወርዳ በጣም ቀረበቻት። ተጠጋቻትና አይኗን ጉልጉላ ልታወጣት ደረሰች። ከዛም በኋላ ምንነሽ ነው እንደዚህ የምታይኝ ብላ ስጮባት፣ አይ ምንም አልሆንኩም ጸጉሮች ላይ እኮ ነፍሳት አይቼ ነው አለቻት ሉሊት። እንግዲህ ነፍሳት አይቼ ነው ስትላት በጣም ፈርታ እየሮጠች ጸጉሯን እያራገፈች ከክፍል ትወጣለች። ከዛም በኋላ ፂዮን እመኚኝ አንቺ እኔ አንቺን የምበቀልሽ በፍርሃት በራስሽ ፍቃድ ቤቱን ለቀሽ እንድትወጭ ነው ማድረግሽ። ያደረግሽብኝን እያንዳንዱ ነገር ዋጋ አስከፍልሻለሁ። እመኝኝ አንቺን ከዚህ ከቤት ካላስወጣሁሽና የእጅሽን ካልሰጠሁሽ እኔ ፂዮን አይደለሁም ብላ ፎከረች። ምክንያቱም ሎሌት ይገባታል። በእሷ ምክንያት ነው ሕይወቷ ምስቅልቅል ያደረገችው። እንግዲህ ያፌትም ደግሞ እነዚያ ውሻዎች ምንድን ነው ያደረጉት ጭራሽ ሰርጋችንም አበላሽተው አንቺን ይዞሽ ሊጠፋ ነበር አይደለ? ይሄ ነበር እቅዳችሁ አይደለም? ስለዚህ ጉዳችሁ ተጋለጠ። ንገሪው ህይወቱን የሚፈልገው ከሆነ አርፎ ይቀመጥ። ስለዚህ አሁን ደግሞ ትልቅ ቅጣት እንደሚጠበቅ እንደሚጠበቅባቸውን ንገሪያቸው ብሎ አስጠነቀቃት ኤፍራታን። ኤፍራታም ደግሞ ስለ ሁሉም ነገር የተፈጠረውን ነገር እንደማታውቅና ጭራሽ እነሱ መምጣታቸውንም እንደማታውቅና ከሱ እንደሰማች ነገረችው። እሱ ግን ትልቅ ማስጠንቀቂያ ነበር የሰጣት። እንግዲህ ገኒም ደግሞ ልጇ እንደዚህ በመሆኗ አዝናና ተከፍታ ታማ ምግብ አልበላም ብላ፣ ዳጊም ለእናቱ እየተጨነቀ ይገኛል። ከዚህም በፊት የመከረቻቸውን ምክር ወይም ደግሞ በተረት አስመስላ የነገረቻቸውን አስታወሰና እና እማዬ፣ አንቺ በተረት እያዋዛሽ የምትነግርን ነገር ለእኛ ብቻ ነው እንዴ? ላንቺ አይሆንም ማለት ነው? ቆይኔ ስለ እህቴ የማላስብ የማልጨነቅ ነው እንደሚመስለሽ? እያለም ጮኸባት። ገነትም ደግሞ እሽን የምላ ድርግ እኔ እኮ ደከመኝ፣ ተስፋ ቆረጥኩኝ፣ ሰው አይደለሁኝ በቃ ተስፋ ቆረጥኩ ተሸነፍኩኝ አለችው። እሱም ደግሞ እንደዚህ መሆን የለብሽም፣ አሁን ይህን ምግብ ከበላሽ ቤት ካልፈለግሽ ተይው ብሎ ተናዶ ከቤት ተበሳጭቶ ይወጣል። ከዛውም በኋላ እንግዲህ ሉሊት ደግሞ ጸጉሬ ላይ የሆነ ነገር አለ ብላ መስታወት ላይ ቁማ ስታራግፍ ቤዛ ትመጣና ምን ሆነሽ ነው እያለቻት እያናገረቻት ነበረ። ከዛም በኋላ ቤዚ እስኪ ና የልኝ ፀጉሬ ላይ እኮ ጽዮን የሆነ ነፍሳት አየሁ ብላኝ እሱን እየፈለግኩ ነበር ይልኝ እስኪ ምንድን ነው ፀጉሬ ላይ ያለው ትላታለች። ከዛም በኋላ ቤዛም ደግሞ እንዲ ሉሊት ምንድን ነው ፀጉሬ ላይ ያለው እሄን ነገር አልወድም ከአጠገቤ ራቂ ብላ ታስደነግጣታለች። በጣም ፈርታ ነበር። አንቺ ፈሪ የታባሽ ሰራውልሽ ለካ እንደዚህ ቦቅቧቃ ነሽ። እኔ እኮ እንደዛ ትመስልኝም ነበር ስትላት አንቺ እኔ በኔ ላይ ነው አንቺ በእኔ ላይ ነው እንዴ እንደዚህ ሞድ የምትይዥብኝ እንዴት እንዴት እንደታደርጊያለሽ ሰራልሽ አለው እያለ ስጫውባት እንግዲህ ናታ እንደግሞ ፂዮንን ወደ ሆስፒታል መውሰድ እንዳለበት ተረዳና ሆስፒታል ልውሰድሽ ቢላትም አልፈልግም ብላ ይሄኝ እስኪን የታመምኩ መስላለሁ እንዴ እንደውም አንተን የታመምኩ የምትመስለው። ስለዚህ ስለ ራስህ ሂድና ሆስፒታል ተመርመር አለችው። ፂዮን ሆስፒታል መሄድ እንደማትፈልግ ስትነግረው አለመሄድሽን ነው አሳይሻለሁ፣ በግዴታሽን ቢሆን ተሸክሜ ነው የምወስድሻልና ሲያራሩ ጣትዳ ሎሊት ጋር እቅፉ አድርጋት፣ ሎሊት እየአደኝኝ ወንድሜ ኮ እኔ ሳልፈልግ ሆስፒታል ሊወስደኝ ነው፣ ማስታወስ እንዲረዳይ ብሎ መድኃኒት ይሰጡኛል፣ እኔ ደግሞ መድኃኒት መውሰድ አልፈልግም ብላ እቅፉ አድርጋት ይዛታለች። ሎሊት ደግሞ ጽዮን እንድታስታውስ ስለማትፈልግ፣ እንዴ ናታን እሷ እኮ ደህና ናት፣ እያት እስኪ ምን ዋን የታመመ የምትመስለው? ስለዚህ ተዋት በቃ አስፈላጊ አይደለም አሁን እኮ ደህና ናት ትለዋለች። ከዛም በኋላ ጽዮንም በውስጧ ይሄን ኑ መልሷን ስለሆነ የምጠብቀው በጣምም እየተገረመች ነበረ። ከዛም በኋላ እያወሩ የሆነ ሰው መጣ። ያፌት ቤታቸው መጣ። ይገርማል፣ አይኑን በጨው አጥቦ ደግሞ ተመልሶ ወደ እነሱ ቤት ይመጣል። ውድና የተከበሯችሁ ቤተሰቦቼ ሐረግ ድራማ ክፍል 53 73፣ ይህን ይመስል ነበረ። አብራችሁ ስለ ቆያችሁ ከልብ ነው የማመሰግነው። ለነበረን ጊዜ መልካም ጊዜ ይሆንላችሁ። አመሰግናለሁ።